አሊያና ጂያን በውስጣቸው በጣም እየተፋቀሩ ግን ደግሞ ሰዳከት ጦርነት ከፍታባቸዋለች። እነሱ ለራሳቸው ከዚህ በኋላ እንዴት መቀጠል እንዳለባቸው አልወሰኑም። ሁልጊዜም ቢሆን የሚነጋገሩት እንዴት ነው ከዚህ በኋላ የሚሆነው እየተባሉ ነበረ። እንዲህ በተጨነቁበት ሰዓት ላይ ሰዳከት እናንተ ካልተፋታችሁ ውርድ ከራሴ ሞቼ ይገኛለሁ ብላለች። ሰዳከት ቆርጣለች። ጂያንን ሕፃኑን በቀጥታ ወደ ቦራን አስገብታ ቦራንን ለማንቃት እየተመኘችም እያሰበችም ነው። አሊያ ደግሞ ይህ እንዲሆን አትፈልቅም። ቢያንስ ሕፃኑ ጂያን ሞራልን በዚህ ሁኔታ እንዲያየው የጂያንን ፍቃድ አይደለም። ነገር ግን ዛሬ ምሽት እነ ጂያን የተለየ ተልእኮ ያለባቸው በማታ የሚሄዱበት ቦታ አለ። ጂያን ቤት ውስጥ ላለመበጣበጥ ብሎ ትንሽ ጥሩ ጊዜ ለማሳለፍ ከቤት ወጥቶ ነበረ። ማታ ላይ የተመለሱ ህፃኑ ተኝተዋል። ሰዳከት አሁንም ቢሆን ቢላዋን አሹላ ሞረዳ ነው የምትጠብቃቸው። አህሊያ ዝም ብላ ፍጥጥ ብላ ሰዳከትን እያየቻት እንዲሁ ባይን ተያይተው ተግባብተዋል። ጂያን ደግሞ አሊያን ድትገባ ካረገ በኋላ እሱ ቀረ። ምክንያቱም የሰዳከት ወንድም ሐሰን እንዲሁም እነ ከአዲስ መረጃ እየነገሩ ናቸው። በዛሬው እለት እነ ኤጅመል አደንዛዥ እጽ በድንበር በኩል ወደ እነሱ አካባቢ ወደ ሀገር ውስጥ ያስገባሉ። ጂያኔ እንዲሆን አይፈልግም። አሁን ሐሰን መጥተው እየነገረው ነው። ኤጅመልና ደሜር ዛሬ ማታ የሚያደርጉ ዝውውር አለ። ጂያን ምንድን ነው የምናረገው ብሎ እየጤቆ ነበረ። ጥሩ በቃ ሁላችንም ተሰብስበን እንሄዳለን። መጀመሪያ ናንተ ትቀርሙኛላችሁ፣ መኪናውን ታስቆማላችሁ። በእርግጠኝነት ፖሊሶች ይይዙታል ደግሞ ሁኔታው እናንተ ከዛ ትከታተላላችሁ። እኔ ቢሮ ሄዳለሁ፣ የሚሆነው ነገር ታሳውቀኛላችሁ ይላቸዋል። በዚህ ይስማማለሁ። በሌላ በኩል ሻይንም ቢሆን ከአባት ከእናቱ ጋር እንዲሁም ከሚስቱ ናሬ ጋር እራት እየበላ ነው ያለው። ከዛም በኋላ ይቁነጠነጣል። ስልክ እየደዋወለ ነው ያለው። ዛሬ ትልቁ መኪና የሚያሽከረክረው ሾፌራቸው ታሞ ሆስፒታል ገብቷል። ስለዚህ የእሱ ረዳት ነው መኪናውን የሚነዳው። የእሱ ረዳት ደግሞ እንዴት እንዳለ ሀገሩን በደንብ አያውቀውም፣ በተለይ ድንበር ጋር ስላለው ነገር። ስለዚህ ሻይን እኔ ሊድ እያለ ነበረ። ልጄ ምን ሆናል? በዚህ በማታ አታውቅም እንዴት አደገኛ እንደሆነ፣ እነሱ ስራቸውን ይወጡት ብላ እናቱ እየጠየቀች ነበረ ሻይን አማራጭ የለም እያላል ነው። ማን ያውቃል ፈጣሪ እንደው አይበለውና ድንገት ፖሊሶች ቢመጡባችሁስ ምን ልታረጉ ነው? ታውቃላል በዚህ በማታ ማምለጥ እጅግ በጣም አደጋችን ና አስቸጋሪ እንደሆነ ብላ ትጠይቋለች። ሻይን እናት ትክክል ናት፣ ትክክል ናት። ይሄ ነገር የምር አስፈላጊ ነው ትሏለች ናሬ። ብታው አስፈላጊ ነው። መንገዱ ያው ከባድ ነው። ረዳቱ ላቀው ይችላል። ለሱ ያስቸግረል፣ ይከብደዋል። እኔ ሄዳለብኝ በዚህ ሳ ላይ ከእኔ የሚሻል የለም፣ ብሄድ ይሻለኛል ይላል። ከዛ በኋላ ሁሉም ግራ ገብቷቸው እያዩት ነው። ኤጅመል ምናሱን እንደዋጠው ቀረ፣ ቀና ብሎ ዝም ብሎ ይመለከተዋል። በሉ በቃ ትጨናነቁ፣ በጣም ቀላል እኮ ነገር ነው ሲል ነበረ ኤጅመል ደግሞ ተጠንቀቅ፣ ተጠንቀቅ ሬዲዮ እደውልልሃለሁ፣ በደንብ እናወራለን። እሺ ሬዲዮን ከአንተ አታርቀው፣ ሻይን ተጠንቀቅ፣ ተጠንቀቅ ነግሬያለሁ። አንድ ችግር ከተፈጠረ ታሳውቀኛለህ፣ እንደርስልሃለን ይለዋል። ሻይን እሺ ብሎ ከአባትና ከእናቱ እየራቀን ያለው ናሪያ ጠገቡናት አብራው ትራመዳለች። ኤጀመል ፊት ለፊት የቀረበለትን እየጠጣ ነበረ። ከዛ በኋላ አሁን ቪዳን የጀመል የጀመል፣ እዛ መኪና ውስጥ እጽ የለም አለ። የማይረባ ነገር ምንም ምን ለማዞር እየሞከር ካለለ አለ። በሌላ ባር ነገር ካለ እዛ መኪና ውስጥ ተናገራለችው። ምንድነው የምታወሪ ደሞ አንቺ? ምንድነው ምትይው? ፈጣሪ ሆይ፣ ምንድነው በባዶ መሬት ዝም ብሎ እንደዚህ ሰው ላይ መዛት? እያለን ነበረ። ልጅ እዛ መኪና ውስጥ ይገባል እና እዛ መኪና ውስጥ የምን ባር ነገር ካለ ከባድ ነው የሚሆነው። ይህም ቤት ጭንቅላት ላይ መጥቼ ነው የማፈራረሰው። እሺ እያለች ነበር። ምንም ነገር የለም አትሰሚም እንዴ? ምንም ነገር የለም አልኩኝ ኮ። ምንድነው የምታስፈራሪ? ምንድነው ቢኖርስ ምን ልታመጪ ነው? ምንድነው ደግሞ ድምጽሽ ተቀይሮ ዛሬ የምታወሪ? ምንም እየገባኝ አለ ምንም አለ ይሄ ባህሪ፣ ምን አይነት ባህሪ ነው ከየት ጀምሮን አንቺ ፈጣሪዎ እያለ ከተቀመጠበት ይነሳል። ከሄደ በኋላ አሳያለሁ፣ ባህሬንማ አብዝተሃል በጣም አሳያለሁ እያለች ነበረ፣ እሰባብርሃለሁ ልጅ አንድ ነገር ይሆነና ብላ ከራሷ ጋር እያወራች ነው። ሻሂን በሌላ በኩል ናሬን እንዳቀፋት ነው። ናሬ በቃ መሄድ አለብኝ እያላን ነበረ። ሻሂን እባክህ ምናልባት ባትሄድ ጥሩ ይመስለኛል አለችው። እጅ ምንም ችግር የለም ብሄር ነው የሚሻለው፣ እመለሳለሁ፣ ምንም ነገር አይፈጠርም ይላታል። ፈርቻለሁ፣ ለምን እንደሆነ አላውቅም። ምንም ነገር የለም እዛ መኪና ውስጥ ባር ነገር የለም አይደል? አለችው። ናርዬ እባክሽ እባክሽ፣ ምን ሆነሽ ነው? እኔ ታውቅኛለሽ ከዚህ በፊት ምን እንደምፈቅድና ምን እንደማልፈቅድ እንደዚህ አይነት ነገር በጭራሽ አልፈቅድም እኮ እያላን ነበረም የመጨረሻ ተቃቀፉ። መኪና ውስጥ ገብቶ እየሄደ ነበረ። ኤጀመል በአጥሩ በኩል የሚሆነውን ነገር ይመለከታል። በሌላ በኩል ጂያንም ቢሆን ለነካያ ምን ምን ማድረግ እንዳለባቸው ነግሯቸው መኪና ውስጥ ገብተው ይሄዳሉ። ጂያን ፍጥጥ ብሎ ከታች እናቱን ይመለከታል። እሷም ብትሆን ደረጃው ላይ ቆማ ልጇን ዝም ብላ ትመለከታለች። እናትና ልጅ በዚህ መንገድ ከተያዩ በኋላ ጂያን ቀስ እያለ በደረጃው እየወጣ ባጠገቧ አልፎ ነው። ከሷ ጋር የመጨቃጨቅ ምንም ፍላጎት አልነበረው። ነገር ግን እሷ መጣች። ያ ሰይጣን ኤጅመል ዛሬ እነዛን ባር ነገሮች ያዘዋውራል አይደለ? እሱ ሰው በጭራሽ ምንም አያርፍም አይደለ? ስትለው ነበር። እማዬ፣ እየሰራሁበት እየሰራሁበት ነው፣ አታስቢ። በጭራሽ እነዛ ነገሮች የእኛ መሬት ላይ አይረግጡም። ምንም አታስብ፣ ችግር የለም፣ ተረጋጋሽ። ግን እያላን ነበረ። እያሾፍከብኝ ነው አይደለ? መቀለር ጀመርከኝ ላይ ማሾፍ ጀመርክ፣ አለችው ራኔ ማየ። እየቀለድኩብሽ አለም። አይ ቅድም በጣም ጥሩ አልነበርሽም፣ ሁሉን ነገር እያወጣሽ ስጥ ነበረ። አሁን ተረጋጋሽ እያላን ነበረ። እንደው አይጠቅምም እንጂ ቢጠቅም ኖሮ ይህን ቤት ሁሉ ላፈራረሰው እንደምችል ታውቃለ፣ አለ ምንም ጥቅም ግን የለውም ብዬ ነው። የሚመልሰው ነገር የለም ብዬ ነው እንጂ ብዙ ነገር አረኩኝ ለልጆቼ ብዬ ብዙ ነገር አድርግ ያለው ብዙ መስዋዕትነት ከፍያለሁ፣ አለችው ማየ። ይገባኛል፣ ግን እኔም ልጅሽ ነኝ ጂያን ደግሞ የልጅ ልጅሽ ነው፣ እና ለልጅ ልጅሽ ማሰብ አለብሽ። በጭራሽ ቦራንን ማየት የለበትም። እባክሽ እባክሽ እየለመንኩሽ ነው ይላታል ጂያን። ጂያን ይለ ቦራንን ሲጠራው ነበር ቅድም እጁ የተንቀሳቀሰው አንተ እንዴት ነው አባቱ እዚህ እያለ አንተን አባቴ ብሎ የሚጠራ አለችው። እማዬ በወራን አባቱ ከሆነ እኔ እኮ አልካርኩም እኮ ሌላ ማን አባቱ ሊሆን ይችላል? እሱ ነው አባቱ። ነገር ግን እስኪ አንድ ጊዜ በመልካም ነገር እስኪ እናስበው። ምን አለበት በወራን አንድ ጊዜ በሁለት እግሩ እስኪ ቆም ድረስ። ምን አለበት ጃን ሄዶ አባቱን ባያዩ ባይሰቃይ። እንደገና ሌላ ነገር ውስጥ እኮ ነው የሚገባው። እባክሽ ተረጂ ስላልነበረ። እሺ ቢያንስ አሊያን ፍታታ ፍታት። ሚስትህን ፍታት። ምንም አታጠቅም። ምንም አትሰራለህ። ችግር የለም። ጃንን እንደ አባቱ ሆነ ታሳድገዋለህ። እሷ ግን ምንም አጠቅመ አለችው። እማዬ ጃን እዛ ክፍል ውስጥ እንዳይገባ ትልቁ የሚያሳስበን ጉዳይ ነው። ይገባሻላር ለምለው ይላታል። ምን እስኪ ምን ታመጣለን እንደሆነ ሆነን እጁን ይዤው የአባቱ ክፍል ባስገባው። እስኪ ቦራን እንደዚህ የሆነው በማን ምክንያት እንደሆነ ታውቃለህ? እስኪ ተመልከት። እንደው ከዚህ ቤት ልታስወጣኝ ነው ልታባረረኝ ነው አለችው። እማ ይህም እንደማድረግ ነግርሻለሁ፣ የማድረገው። አሊያን እጇን ይዛት አለው። በወደ ፖሊስ ጣቢያ እንሄዳለን፣ ምን እንደገደልሻት እንናገራለን እያለ ነበር። ድንገት አሊያ ከውስጥ እየወጣች ነው። ቁም ብላ ትመለከታለች። የምርህን ነው የምርኖች? ሴት ይህን ያህል በፍቅሯ አውራለች ማለት ነው። በፍቅሯ ይህን ያህል በቃ ራስህን እስክትረሳርስ አድርጋለች ማለት ነው። እናትህን ትተህ እሷን መረትክ፣ እኔን ጨፍልቀህ እሷን መረትክ። እንደዚህ ይሻላል፣ ቦራንን እና እኔን ገለህ፣ እኔን እስር ቤት ወርወረህ ከእሷ ጋር ለመኖር ይህን ያልቋምጣል ማለት ነው። ይሄ ምን የሚል ሱስ ነው? ምን አይነት ነገር ነው? እንዴት ታላቅ ወንድምንና እናትህን ለዚች የማት ራባ ሴት ብለህ ትግድ አለ ስትለው፣ እማዬ እንደዛ ይባል እማዬ፣ ወደ ክፍል ሽጂ ባክሽ እያላን ነበረ። አሊያም ከልጇ ክፍል ወጥታ በቀጥታ ወደ ራሷ ክፍል እየወጥ እየገባች ነበረ። ቆም ብላ ነገሩን ትመለከታለች። ጂያን ግን እናቱ ወደ ክፍሏ እንድትሄድ እያስገድዳን ነበረ። ከዛ በቅታ አሊያም ወደ ውስጥ እየገባች ነው። በጠገባ ላይ ያልፋል። እናሱ ዝም ብሎ ተመለከታት። ከዛ ገባ ሰዳከት፣ መረጋጋት ተሳናት። ሰዳከት ወደ መኝታ ክፍሏ ትሄድና እጇ ሁሉ እየተርበተበተ ነበረ መድኃኒት መሳቢያ ውስጥ እየወጣች የነበረው መድኃኒቷን ወሰደችና ውሃ እየጠጣች ብርጭቆን እየወረወረች ሰባበረችው። አለ አሳይሻለሁ አሳይሻለሁ፣ እንዴት ከዚህ ቤት አንቺን ማስወጣት እንዳለብኝ ያውቃለሁ ስትል ነበር። በሌላ በኩል ሻሂን ድንበር ላይ ተገኝተዋል እዛ አካባቢ ኔትወርክም አይሰራም አሁን ከአንድ መኪና ወደ ሌላ መኪና የተለያዩ ኑ ካርቶኖችን እየተቀባበሉ ነበር ቡና ሻይ የመሳሰሉ ነገሮችን በካርቶን ተጭኗል እየተቀባበሉ ነበረ ሻሂን ነገሩን ይመለከታል ነገር ግን ፖሊሶች ቀደም ብለው መረጃ ሰምተው ነበረ ከዛም የሆነ መንገድ ላይ ታጥቀው እየጠባበቁ ናቸው ወታደሮች ናቸው ውሾችን ይዘው እያነፈነፉ እነዚህ ውሾች መንገዱን ይፈትሻሉ በሌላ በኩል እነ ካያም ቢሆኑ በቀጥሳ ከክልላቸው እየወጡ ናሬል ወደ ከያ ስልክ እየደወለች ነበረ ከያ ስልኩን አነሳው ናሬ አዲስ ነገር አለ? አለችው። ምንም ነገር የለም ናሬ፣ ስልኩን መዝጋት አለብኝ። አሁን ኔትወርክ ይቋርጣል ነበረ የት ነው ያላችሁት ነው አለችው። እስኪ ያለው ወደ ድንበር ሄደዋላ ትራንስፖርት ነበረ የሚያደርጉ ዝውውር አለ። እናንተም ወደ ድንበር እየሄዳችሁ ነው? ስልኩን መዝጋት አለብኝ፣ በቃ ጊዜ የሻይን ጉዳይ አስጨንቆኝ እኮ ነው። ወደ ድንበር የሚያዘዋውሩት ነገር አለ ነበረ ሲያደርግ ደምን ሊያዘዋውር ደሞ እያለ እየጠየቀን ነበረ። አላውቅም አላውቅም። ነገር ግን ሄዶ አሁን ቅርብ ጊዜ ነው የወጣው ስትሎ ነበረ። ምን ሊያደረግ ሄደ? ለምን ሄደ? እንዴ ምን ማለት ነው እያለ ነበረ። እንዴ ከችግር አለ እንዴ? ከምን እየተፈጠረ ነው ያለው? ምን እየሆነ ነው ያለው? ባክ ንገረኝ። ለሾፌሩ ታሟል ተብሎ ነበረ። ከዛም በኋላ ሾፌሩ ስለረዳቱ መንገዱን በደንብ ስለማያውቀው ሻይን ወደ እሱ ቦታ ሄዷል ስትሎ ነበረ። ውይ የሚያስጠላ ነገር፣ ያናድዳል። በቀናሪ ስልኩን መዝጋት አለብኝ ያለ ነበረ። ከሀያ ስልኩን እንዳዘገው እየጠየቁ ከሆነ ቆይ አንድ ጊዜ ምንድን ነው ችግር አለ ወይ ባክ ንገረኝ አለችው። ፖሊሶች፣ ወታደሮች አሁን መኪናን ያስቆሙታል እያለ ተናገረ። ከተማ አጠገቡ ነበር ከያዘምበል እንጂ ይሉታል ይሁልሽ መኪና ውስጥ ባር ነገር አለ፣ እጾች አሉ ከሌላ ነገር ጋር ተቀላቅሎ እየገቡ አላት። ምን እያለች ድንግጣ እያዳመጠችሁ ነበረ። ካያ ካያ ረጎም ሻይ እንደዚህ ነው ሷር አይደለም፣ ካያ እንደዚህ አይነት አይደለም። ይሄ የጀመል ቆሻሻ ስራ ነው። ይሄ የጀመል ጉዳይ ነው። ይሁል ለየነገርኩ ነው። ሻይንን ታቋለ። ካያ ባከ ባከ የሆን ነገር አርጎ ባከ የለምንኩ ነው አለችው። ናሬ ስልኩን መዝጋት አለብኝ፣ ተረጋጊ፣ በቃ ግን ጋርሽ ጀመል ስለዚህ ጉዳይ ማወቅ ያለበት እኛ ችግር የለም፣ ለፖሊስ አሳልፈን ነው ነገር፣ ሌላውን ነገር ችግር የለም፣ በኔ ላይ ጣዩ ያላ። ስልኩ ተዘጋ። ናሬ ጨነቃት። ፈጣሪ ሆይ ሻይንን ብላ መጸለያዋን ቀጠለች። ጂያን በሌላ በኩል እሱም ቢሆን ወደ እነ ካያ ጋ ሄዳል። ልብሴን ልቀይር ብሎ ግን ወደ ውስጥ ገብቷል። ወደ ውስጥ ገባና ልብሱን ቀይሮ እየወጣ ነበረ። ትንሽ አመሻለሁ ብሏት ወጣ። እሻለችው እሱ ከወጣ በኋላ ጭንቀት እየጀመራን ነው። ዓይኗን ጨፍና ብዙ ማሰብ ጀመረች። በሌላ በኩል ካያ ወዲያ ወደ ወንድሙ እየደወለ ነበረ። ወንድሜ ይሄ ሻሂን አብሮ ከካርጎ ጋር ሄዷል። ምን ሊያደርግ እንደሄደ አላቅም። ሾፌሩ ምናምን ነገር ታሞ ነበር ምናምን ነገር አሉ። ሻሂን ታውቃል፣ እዚህ ጉዳይ ውስጥ የለበትም እጆ የለበትም። ጂያን እሱን አሳልፈን መስጠት የለብንም ይሄ ሰው አብሮ ህይወቱ ይበላሻል ሲለው ነበረ። ጥሩ በቃ ፖሊሶቹ እነሱን ከመያዛቸው በፊት ሻሂንን አስጠንቅቀው ቀድማችሁ መድረስ አለባችሁ። እኔ ይመጣለው እዛው መጋዘኑ ጋር እንገናኝ እያለ ነበር። ጃ እነ ሻሂን በዛ በረሃ በማታ እየሄዱ ናቸው። ጭር ብሏል። ብዙ የሚቀራቸው መንገድ አለ። ፖሊሶች ግማሽ መንገድ ላይ እየጠበቋቸው ነው። ታጥቀዋል። እያነጣጠሩ ነው መሳሪያቸውን። አናቆምም ካሉ ተኩሰው ሊያስቆማቸው። ድንገት ግን እነ ሻሂን እየሄዱ እያለ ፊት ለፊት መንገድ ተዘግቷል። መንገድ ማን የዘጋው እያሉ ሻሂን ዝቅ ብሎ ሲመለከት የተመለከተው ካያን ነበረ። ወንድሜ መንገዱን ዘግቶታል እናስከፍት እያሉ ሾፌሩ እየነገሩ ነበረ። ከዛ ሻሂን ካያን እጁን ቀን አድርጎ አየው። ሻሂን ከመኪና ወረደ ወደ እነሱ እየቀረበ ነበረ ከሀያ ፍጥጥ ብሎ ይመለከተዋል ከሀያ ምን እየሆነ ነው ያለው ምንድን ነው ይለዋል ፖሊሶች እየጠበቋችሁ ነው ወታደሮች መንገዱን ዘግተውታል ታጥቀዋል ሲለው ነበረ ምን ሊያደረጉ ምን አረገ ማን ነው የጠቆ እያለ ሻሂን ይጠይቃል እኛን እያለ ከሀያ እየተናገረ ነበር ምድ ምታወራው አንተ ምድ ምትለው እንዴት እንደዚህ ይደረጋል ካድከኝ እንደ አንተ በመጨረሻ ሲለው ነበር ስለምን ክደት ነው የምታወራው ሻሂን ምን እያወራህ ነው ያለው ስለምን ክደት ነው የምታወራው ምድ ምትለው እዚህ መኪና ውስጥ እጽ እንዳለ ታውቃለህ መጥፎ ነገር እንዳለ ታውቃለህ አለ ወይ ጭ የማይረባ ነገር አታወራም የማይረባ ነገር አታወራም ሁሉን ነገር ቼክ አድረግ ያለው ሲለው ነበር ሻሂን አለ ይለዋል ሻሂን ደግሞ የለም ብሎ እየተከራከሩ ነበር አለ መ ሻሂን እንኳን ዋሽቻ አውቃለሁ። አንድ ቀን እንኳን አታልያ አውቃለሁ ሻሂን ሰው ሚልህን ስማ ባካ አንድ ጊዜ እንኳን እያሉ ነበረ። ሻሂን ድንግጦ ይመለከተዋል። ከዛም በኋላ እሱ በሉ በቃ መኪናውን አንቀሳቅሱት ሌላ ቦታ እያሉ መንገድ እየቀየሩ ናቸው። ሻሂንም ካያን እሺ ብሎ አመነው። ወዲያውም አቅጣጫ ቀይረው እየሄዱ ነበረ። ከደቂቆች በኋላ እነ ናሬ፣ እነ ቪጋን እንዲሁም እነ ኤጅመል ተጠርተዋል። የሆነ መጋዘን ጋር የጠሯቸው እነ ካያና እነ ጂያን ናቸው። ሁሉም ወደ ውስጥ ሊገቡ ናቸው። ኤጅመል ታጥቆ ነበር። በር ላይ ሽጉጡን እየተቀበሉ ናቸው። ዘሪንም ተጠርታለች። በቀጥሳ ወደ መጋዘኑ እያመሩ ነበረ። ናሬ ሻሂንን ስታየው እየሮጠች እያ አቀፈችው ነበር። ዘላ ያ መኪና እንዳለ ካርቶኖቹን የተሸከመ ውስጥ መጋዘን ውስጥ ገብቷል። ሻይ ናሪ ስትመጣ ቆይ አንዴ ተረጋጉ፣ ተረጋጉ አንድ ጊዜ እያለ ነበር። እየተፈጠረ ነገር አለ እንዴ? ትላለሽ ናሪ። ምንም ችግር የለም አባዬ። ናስኪ፣ ናስኪ እያሉ ነበረ። እሱ ምንም እንደማያውቆ ነው። ወደ ልጁ እየጠጋ ነበረ። እነከ እጃቸውን አጣምሮ ወደኋላ ይመለከታሉ። እናንተ ምን አይነት እብድ ብትሆኑ ነው? ምን አይነት ደፋር ብትሆኑ ነው? የኔን መኪና ያገታችሁት? እንዴት የኔን መኪና ታግታላችሁ? እናንተ ወንበዴ ናችሁ ወይስ ምንድን ናችሁ? ምንድን ናችሁ? ቆይ እናንተ እያለ ኤጅመል ይጠይቃል። አባዬ የዚህ መኪና ውስጥ እጽ አለ ባር ነገር ያለ ሲሉ ነበር። ምን ምን ነው ይሏል ይለል እንደዛ እያሉኝ ነው። አሁን ቼክ እናረጓልኝ ይል። እዚህ መኪና ውስጥ ምንም አይነት እጽ የለም። ምን ምታወሩት የምታወሩት እኔ እንዴት እንደዚህ ላረግ ይችላለሁ? ብሎ ኤጅመል ይከራከራል። ከዛ ከሀያ ደግሞ ከተ ብሎ ይስቃል። ድንገት ድንገጃ መጣ። መኪናውን ክፈቱት እያለ ነበረ። መኪናው ተከፈተ። እንግዲህ ያው በሁላችሁም ፊት ሁሉ ነገር ቼክ የማረገው እያለ፣ አንደኛውን ካርቶን አመጡና ከፈቱት። የሻይቅጠል ካርቶን ነበረ። አንድ ሻይቅጠል ከውስጥ አወጣ ተመልከቶ ይንን እስኪ ሁን ሻይ ሻይቅጠል ነው አለ። ዩት ላስቲኩ ላይ የሚለው ሻይቅጠል ነው የሚለው ተመልከቱ። ከውስጥ ምን እንደመወጣ እያለ በያዘው ስለታማ ነገር እየቀደደ ካርቶኑን ከፈተው። ከዛ ሲከፍተው ከውስጡ እጽ እያወጣ ነበረ። ይሄ ምን የሚባል ሸቅጠል ነው እስኪ የጀመን ልገረኝ ይሄ ምን የሚሉት ሸቀጥ ነው? እስኪ ሻሂን ተመልከት እስኪ ተመልከት ብሎ ሰጠው። ሻሂን እሱን በእጁ እያዘው ነበር፣ ድንግጦ አባቱን እያየው ነበረ። ከዚያ በኋላ ጂያን አውጡት አውጡት እንዳለ ይቃጠላል እያለ፣ ነገር ግን ሻሂን ከአባቱ ጋር መጣላት ጀመረ። እንዴት እንዴት ታረገኛለህ አንተ እንዴት እንዴት ትክደኛለህ እንዴት እሳት ውስጥ ወር ትወረወረኛለህ እንዴት ላይ እንዴት ታረጋለህ ብሎ አባቱን እያነቀ፣ ሁሉም መጥተው እየገላገሏቸው ነበረ። ናሬና ፊጋና አንድ ላይ ሆነው ይገላግላሉ። ይሄ መኪና የኔ አይደለም የኔ አይደለም ይሄ መኪና እነዚህ ሰዎች እያጠመዱ ነው ይላል። ኤጅመል ምን ማለት ነው የኔ አይደለም ማለት እኔ ራሴ ቆሜ እኮ ነኝ፣ ሁሉን ነገር ቼክ አድርጌ መኪና ውስጥ ያስገባት። እንዴት ትክደኛለህ? እንዴት አንተ ለልጅ መርዝ ሰጸዋለ እንደዚህ ይደረጋል እያለ ሻይን እየጮ ነበረ። ጋንም ብትሆን ልጄ መጀመሪያን እየጠየቀ እኮ ነበረ እየጠየቀ ነበር። የልጅን ህይወት ልታበላሸው ነው። ቆይ እንዲ አንተ ብላ ከሱ ጋር እየጨቃጨቀች ነበረ። ይላችሁ እኔ ምንም መማቀው ነገር የለም። ጂያን እያስመሰለ ነው። ሀሰን ሀሰን መጣ አይደለ ይለዋል። እየሰዳከትን ወንድም ከዚህ በፊት በሱ ምክንያት ነበር የታሰረው። ይላችሁ ይሄ የሀሰን ስራ ነው። እሱ ነበር ከአመታቶች በፊት በፖሊሶች እንድታሰር ያደረገኝ ክዶኝ አሁንም ተመልከቱ በዚህ መንገድ ሊክደኝ ነው እያለ ቢናገርም ኤ ጀመል አንድም የሚሰማው የለም። አይ ኤ ጀመል ኤ ጀመል ያረካው ነገር እኮ ለሁሉም ግልጽ እኮ ነው። እዚህ ጋር እኮ ምንም መከራከር መጨቃጨቅም አያስፈልግ ግልጽ እኮ ነው። ለምን ትክደ ሄጃለ ለምን ትግዳለ ብሎ እየጠይቀው ነበረ። ይህ ጀመል አሁንም መሸምጠጡን ተያይዞታል። ሻይን ግን የአባቱ ነገር አልዋጥል ብሎታል። እነ ጂያን እያንዳንዱን ካርቶን ውጭ አውጥተውታል። መጋዘኑ በር በረግ የተወሰነውን ከወጡ በኋላ ነዳጅ እያርከፈከፉበት ናቸው። ጂያን እሱ ራሱ የሚሰራው ኮንትሮባንድ ነገር ቢሆንም ነገር ግን በጭራሽ አደንዛሽ እጾች ኮንትሮባንድ እንዲደረጉ አይፈልግም። ወደ ሀገር ውስጥ በሱ ምክንያት እንዲገቡም አይፈልግም። አሁን እንደተለመደው ሊያቃጥለው ነበረ። ነዳጅ ካርከፈከፉ በኋላ በመጨረሻም እሳቱን ለኮሰ። እየነደደና እየተቃጠለ ነበረ። የጀመልና ደሚር ይህን ስራ ሲሰሩ በጣም ብዙ ሀብታም ያረጋቸው ጥሩ ለውጥ ተፈጽመ የመጡበት ነበር። ጂያንን እንዲበልጡት መንገድ የሚያመቻች ነበረ። ነገር ግን በሆኑ አልተሳካ አረገልን ገራችሁ። የእኔ አባትን ቢሆን የአባቴ አባትን ቢሆን ቀድሞ አያቶቼን ቢሆኑ በጭራሽ እኛል ቦራዎች እንደዚህ አይነት አደዛሽ እጽ ወደዚህ መሬት እንዲገባ ፈቅደንም አናቅም። ወደፊትም አይፈቅድም። ለልጆቻችንም ይህን ነው የምናስተምረው። በጭራሽ መሬታችን ላይ እንደዚህ የማይረባ ነገር፣ እኛን ሊያጠፋ የሚችል ነገር አናስገባም። ኤጅመል ትሰማኛለህ? ከዚህ በኋላ ይህ እንዳይደገም እያሉ ነበረ። ጂያን አላበቃ። ጂያን እሰራልሃለሁ ስማ፣ በዚህ እሳት ነው አንተንም ቤተሰብን የማነዳችሁ እያለ ይዝታል። ከዛ ጂያን ዝም ብሎ ሻሂን አየውና ሻሂን እያየ ነው ሆነ ሴጣን ጋር እየተጋፈጥክ እንዳለ ግን ገብተዋል ብሎ እየጠየቀው ነበረ። ሻይን አንገቱ ነው ያቀረቅራል። የወለሰ ነው። እኔ ካሁን በኋላ ድጋሚ ልጠብቀ ምላልችል እችላለሁ። ሁሉ ጊዜ በሁሉም ቦታ ላልደርስ ይችላለሁ። አንተ ግን መወሰን ትችላለ። ካሁኑ የሚጠቅመን ታውቃለ እያሉ ነው። ሁሉም ተሰብስበ እየወጡ ነበረ። ኤጀመል ይበሳጫል። እሱም እየወጣ ነው። ድንገት ደሚር እየመጣ ነበረ። ደሚር ከመኪና እየወረደ እንዲ ምን እየሆነ ነው ያለው ብሎ እየጠየቀ ነበረ። ከዛም በኋላ ከሱ ጋር ነበር አንድ ላይ ሰራችሁት ቆሻሻ ስራ ከሱ ጋር ነበር አይደል እያለ ሻይን ጠየቃል። እስኪ ምንድን ነው ሀሳብ አንተ እንዴት ልጅን ትክዳለ እያለች ደግሞ ቪጋን እያጣደፈችው ነበረ። ከዛ ደሚር ከመኪና ወርዶ ስለምንድነው የምታወ ያስተዋወሩት አልገባኝም ይላል እሱ ደግሞ ስለሚስቅ ይናደዱበታል ዘሬን ነኒድ እያላን ነው እሷ ሊድም እያለች ነው ሰምቻቸዋለሁ አንድ ላይ ሆናችሁ ቤት ስታወሩ ነበረ ትላለች ከዛም በኋላ በዚህ ምክንያት ሻሂን ዋሻኝ ዋሻኝ አባዬ ዋሻኝ እንዴት እንዴት ታደረጋለ እንዴት ከጀርባ ሆነ ከዚህ ሸለመጥ ማጥቃ ከዚህ መሽቆ ግራ ትደር ትደራደራለ እንዴት ብሎ እየጠቆ ነበረ አያረ አባት ላይ አትናድድበት ይሄን ያሳም ነው እኔ ሳልነግረው ነበር ካርቶኖች ውስጥ የጨመር እሱ ምንም የሚያውቀው ነገር የለም እሱ የሚያውቀው ሻይ ቅጠሉ ቡናው ምናምን ነገር እንደሚዘዋወር ነው ሌላ ነገር አይደለም ይላል ኤጅመል ገረመው ደሚር አሁንም በድጋሚ ኤጅመልን እያተረፈው ነበር። እሱ እዚህ ጋር ጥፋተኛ ሆነ። ሻሂን ከእሱ ጋር ሊደባደብ ነው። እንደምንም ብለው እየገላገሏቸው ነበረ። ከዛ ደሚር ዘሪንን ነይ ብሏት መኪና ውስጥ እያስገባት ይሄዳሉ። ሻሂ አሁንም ቢሆን እጹን እየተቃጠለ ዞር ብሎ እየተመለከተ ነበረ። ከዛ ድንገት ናሬ ወደሱ እየመጣች ነበረ። ናሬ ግራ ገባኝ እኮ ምንም ባረግ ምንም ባረግ፣ በቃ ሁሉም ነገር እየተለዋወጠና እየተገለባበጠ ነው። እንዴት አባቴ እንደዚህ ነገር ውስጥ ይከተኛል? እንዴት እንደዚህ ይደረጋል? እንዴት እኔ ላይ የሚጎዳ ነገር ያደረጋል እያለ እየጠየቃን ነበረ ጀሚረና ዘሬን እቤታቸው ጋር ደረሱ አንተ ሁሉን ነገር ማለቃ አረከኛ አለ እያለች እሷ ትከራከረዋለች እንዴት ወንድሜ እስር ቤት እንዲገባ ልታረግ ትሞክራለች መጀመሪያ የሚያገባው እኮ በራስ ማስፈራሪያ ነበረ ወንድሜ እስር ቤት እንዳይገባ ነበር መጀመሪያ የሚያገባው እኮ ለዚህ አይደለም እያለችው ነበረ ከዛ እሷ እነሱ ናቸው ሰይጣን ያደረጉኝ እኔ የፈለግ ይመስሎች ነው እንዴ ሁሉም ሰው ክዶኛል አባቴ ክዶኛል ባለፈው መቶ ጂያን ህይወቴን ሊያመሰቃቅል ሞከረ ተመልከች እኔ ማን አለኝ አጠገቤ ማንም የለኝም ስለዚህ ጨራቅ ሆናለሁ እነሱ ያልጠበቁት የሚፈሩኝ ጨራቅ ሆናለሁ ዘሬ እኔ አንቺን በፍጹም አልፈታሽም እያላት ከመኪና ወጥታ ትታው ሄደች ከዛም በኋላ ኤጀመል ጀመል ወደ ደሚር እየደወለለን ነው። ደሚር ከመኪና ወርዷል። ጀመል እየሰማሁህ ነው ይለዋል። ደሚር ደሚር፣ የሚገርም ነው አሁንም ቢሆን በአስቸገሩኝ ተወስጦኝ አልካርከኝም፣ ጥሩ ስራን ይሰራ እያሉ ነበረ። ጀመል ጀመል፣ ለዛሬ ተርፈናል፣ ነገር ግን በአጠቃላይ ብዙ ኪሳራ ደርሶብናል። እሺ፣ እና ግን እንደዛም ቢሆን እኔ መቼ ማልክደን፣ አሁን ጥንካሪያችን እናተናል። የጀመል ኤጀመል፣ ያለን አማራጭ ካያንና ጂያንን መበቀል ነው። ቀጥታ እነሱን ማጥቃት ነው። በቀጥታ እነሱ ላይ ጥቃት መፈጸም አለብን። እነሱን ካላጠፋናቸው ሰላም አንሆንም እያሉ ነበረ። ልክ ነህ፣ ልክ ነህ። አታስብ፣ እኔም በእርግጥ ያሰብኩት ነገር ነበረ። በቃ ተገናኝተን እናወራለን አለው። ስልኩ ተቋረጠ። ኤጀመል እስኪ ያሳያሉ። ጂያን ጂያን፣ አንተ የዚህ መሬት የዚህ ሀገር ጠባቂ ሆንክ ይመስላል አለ መቃብር ላይ ሰወረውረ ልክን ትገባለ እሰራለ አለው። ሲል ነበረ እነ ጂያን እቤት መጡ። እነ ከያ ከመኪናው እየሩዱ ናቸው። ከዛ በደረጃ ወጥተው እናታቸው በደረገ ቆማ ነበረ። ይሄ ኤጀመል የሚባል ሰይጣን ከልጁ ጋር ተባብሮ መሬቱን ሊመርዘው ነበር አለ ጂያን። የውላ ነገር የሆነው በአንተ ምክንያት ነው። መሬቱን አሳልፈ ለሻይን ሰጥተው ነበረ። ሻይን የራሱ መሬት ነበረ። እጽ ያዘዋውርበታል ሲፈልግ፣ ሲፈልግ መሳሪያ ያዘዋውርበታል። ምክንያቱም መሬቱን አሳልፈ ሰጥተዋል። ምን ጠበቀ ነበረ ያን መሬት በጭራሽ ከኛ እጅ ካልቦሮች ወጥቶ አያውቅም ነበረ እነሱ እጅግን ገባሁን ይሄ ሁሉ ነገር በአንተ ምክንያት ነው መቼ ነው ይሄ ሁሉ ነገር የሆነው አሊያ ስትመጣ ያቺ አሊያ የተባለ ሴት እኛ ቤት ስትገባ ህይወቱ በሙሉ ተዘበራረቀ ደካማውን ክጃ ደካማ ልፍስፍስን ያደረገች የሚገርም ነው ቦራንን ካድከው ታላቅ ወንድምህን ካድከው እኔን ካድከኝ ለሷ በለ ምን አርጋለ ነው ቆይን ያል አንተ እኮ የኔ ልጅ ኮን እጅ ያል እኔ እኮ ነኝ ወንድልኩ ጀግና እንድትሆን አድርጌ ነበር ያሳደግኩ አላችሁ እማዬ እማዬ በቃሽ እያላን ነበረ ጀግና እንድትሆን ነበር ያሳደግኩ እንጂ ጀርባ እንድትወጋኝ አይደለም የቤተሰብን ጀርባ እንድትወጋል ነበር የሚያ ያሳደቁ እያለች ስትናገር በጣም እያሳመመችው ነበር። እንባ የተናነቁ ነበር ማ ወደ ክፍል ሂጂ በቃ ይላታል። አሊያ ብትሆን በመስኮት በኩል ተደብቃ እያየች ነበረ። ከዛም ባላ እሷ ወደ ክፍሉ ሄደች። ጂያን ወደ ክፍሉ እየመጣ ነበረ። አሊያ ቁጭ ብላለች። ዝም ብሎ አያት። እዚሁም በር ላይ ብዙ መቀመጥ አታብዢ፣ ግብሽን ያምሻል ደናደሬ ብሏት እየገባ ነበረ። ምንም ማድረግ የሚችሉት ነገር የለም። እሷ ውስጥ ሆና አፏን ይዛለች። ጂያንም ውስጥ ገብቶ ቁጭ ብሎ ያስባል።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 ሰዎችን እንድትከታተሉ ጠይቃለሁ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።